እሺ አንድ ሰው ሁለት ልጆች ነበሩት። አንድ ሰው ነበረ፣ ሁለት ልጆች ነበሩት። ጌታ ኢየሱስ ነው የሚነግራቸው። አንድ ሰው ነበረ፣ ሁለት ልጆች ነበሩት። እሺ ከነሱም ታናሹ አባቱ እህ አባቴ ሆይ ከገንዘብ የሚደርሰኝ ክፍል ስጠኝ አለው። የትኛው ልጅ ነው ያለው? ታናሹ። ምኑን ነው የጠየቀው? አሁን በደንብ ስሙኝ። በብሉ ኪዳን ታናሹ ውርስ የመጠየቅ መብት የለውም። ሰምታችኋል። በብሉ ኪዳን ታናሽ ውርስ የመጠየቅ መብት የለውም። ከታናሽየው ሁለት እጥፍ የሚወር ሰው ታላቅየው ነው። ከዛ በኋላ ነው ለታናሹ ትርፍራፊው የሚሰጠው በብሉ ኪዳን። ይሄ ታናሽ ግን መጣና ምን ጠየቀ? ውርስ። ማን የጠየቀው? አባቱ። አባቱ በሕይወት እያለ ውርስ የጠየቀ ሰውዬ የሚደረገው በድንጋይ ተወግሮ ነው የሚገደለው። ሰምታችሁኛል? አሁን አሁን እዚህ ጋር በደንብ ስሙኝ። ገንዘቡን ያካፈላቸው ለስንት ነው? ጠያቂው ማን ነው? አንዱ ነው፣ ታናሽ ነው። ግን ይሄ አንድ ሰውዬ የተባለው ሰውዬ ለሁለቱ አካፈላቸው። ጠያቂው ግን ታናሽ ነው። ምክንያቱም ይሄ አባት ለታናሹ ከመስጠቱ በፊት ለታላቅ እንደሚሰጥ ስለሚያውቅ ለይቶ ማካፈል ስለማይችል ለታላቁ ይሰጠዋል፣ ለዚህኛውም ይሰጠዋል። ጠያቂው ግን ታናሹ። ሰምታችኋል። እሺ ከጥቂት ቀን ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። አሁን ተቀበለ ውርሹን ወደ ሩቅ ሀገር ሄደ። ይሄ አባት በድንጋይ ማስወገር እየቻለ ብር ሰጠው። በደንብ ማስወገር ይችላል አባቱ በሕይወት እያለ ውርስ ጠይቋል። ታላቅ ሳይሆን በኩር ሳይሆን አባቱ ግን ሰጠው። ድርሻውን ተቀበለና ሄደ። አንድ በሉ። መወገር እያለበት አልተወገረም። ምክንያቱም አባት ነዋ። ሰጠውና ተቀበለና ሄደ። እሺ አሁን ብሩን ወሰደ ተቀበለ። ከዛ በኋላ ይዞ ሄደና አባከነው፣ አልተጠቀመበትም። አሁን ውርሽ መጠየቁን አስቡ። ሁለተኛ ታናሽ መሆኑን አስቡ። ሶስተኛ ውርሱን ይዞ ሌላ ቦታ ሄዶ ውርሱን ማባከኑን አስቡ። እሺ ሁሉንም ከከሰረ በኋላ እሺ አሁን ሁሉንም ከከሰረ በኋላ እጁ ላይ ባዶ ከቀረ በኋላ ይሄ ልጅ የነበረበት ሀገር ረሃብ ሆነባት። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እሺ እርሱን እርያ ያሰማራ ወደ ሜዳ ሰደደ። ተዳበለ ማለት ያው አዲስ አበባ ውስጥ ትንንሽ ቤቶች ለሁለት ሲከራዩ ታውቃላችሁ። አብነት አካባቢ ይዘዋለ አለዛ አንድ ቤት በጋራ ይከራያሉ። ተዳበለ ደባል ነው ይባላል በእኛ አካባቢ። ከዛ የመዳበያውን ክፍያው እሪያ እንዲጠብቅ ነው። ሰምታችኋል? አዎ፣ እሺ። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበር። አሁን ከእሪያ እሪያ ማለት አሳማ ማለት ነው። ከአሳማ ብዛት ከነሱ ምግብ መብላት ይፈልግ ነበር ግን ሰውየው አላገኘው። እነሱን የሚጠብቃቸው የእነሱን መኖ ለመብላት እንኳን እየተመኘ ሰውየው ምግብ አጠ ሰምታችሁኝ? እሺ። ወደ ልቡ ተመልሶ እንዲህ አለ። ከለታት አንድ ቀን ግን ወደ ልቡ ተመለሰ። ልጅ አሁን ጸጋዬ ገብረመድኅን ምን ብለዋል? ወይ ከምን ወይ ከምን ትማራለህ ብለል። አይደለ። አሁን ሰው ወደ ልቡ ተመለሰ። መቼ ረሃብ ሲቆጋው ማለት ነው። ሀብቱ ሲያልቅበት ማለት ነው። እሪያም እረኛ ሆኖ ከእሪያዎች መብላት ሲያቀተው ወደ ልቡ ተመለሰ። አሁን በደንብ ስሙ። እንጀራ የሚተርፋቸው የአባቴ አሁን የወደቀ ቀን ስሙኝ በደንብ ያጣ ቀን አባቱ ትዛሉ። ሰምታችሁኛል። አሁን አባቱ ቤት የሚበላውን ምግብ ማሸቡ አባቱ ትዝ ስላለው ስለዚህ የአባቶቹ አሽከር የሚበሉት ምግብ ትዝ አለው ወደ ልቡ ሲመለስ። ምክንያቱም አባቱ እጅግ ባለጠጋ ነው። አደለ? አሁን የዘውዬ ያን ሁሉ ካደረገ በኋላ አባቱ ቤት ወደ ልቡ ሲመለስ፣ ወደ ልቡ እንዲመለስ ያደረገው ልጁ መልካም ስለሆነ ሳይሆን ረሃብ ስለቆጋው። ሰምታችኋል። እመጣለሁ እኮ ስለኛ እኮ ነው የሚያወራው። እሺ ስሙት እኔ ግን እዚህ በረሃብ እጠፋለሁ። የአባቶ አባቶ ለሎይ ሎሊ የሚባሉት ሰራተኞቹ ግን ምግብ አላቸው። እሱ ግን የጌታ ልጅ ሆኖ እሱ ግን በረሃብ እየተጎዳ ነው። እሺ አሁን ስሙ፣ ስሙ ይሄዳለው። አባቴ ጋር የመጣው ቀን አባቴ ሆይ በሰማይ እና በምድር ባንተ ፊት በድያለሁ። ሰምታችሁኛል? እሺ ስሙ። ወደፊትም ልጅ ልባል አይገባኝም። አሁን ስመለስ የምመለሰው አባቴን ብዬ የምመለሰው ይቅርታ የምጠይቅበት መንገድ እኔ በእግዚአብሔር ፊት፣ በምድር ፊት፣ ባንተ ፊት ኃጢያተኛ ነኝ። አድርጌያለሁ፣ ተሳስቻለሁ። ስለዚህ አስቀድሞ እንደነበረው ልጅ ሳልሆን፣ ሰምታችሁኛል? ልጅ ሳልሆን ምን ልሆን ይገባኛል? ስሙ ወደፊትም እንደ አንዱ አድርገኝ እለዋለሁ ከባሪያዎች መካከል አድርገኝ ብዬ አባቴን እለምነዋለሁ ሰውየው ይህን ሁሉ ግን ያስባለው መልካም ስለሆን አይደለም ረሃብ ነው ማጣት ነው ደግነቱ አይደለም ቸርነቱ አይደለም የልጁ በጎነት አይደለም ልጁ በረሃብ ስለተቀጣ ነው አሁን ስሙት ተነስቶም ወደ አባቱ መጣ አሁን ወደ አባቱ መጣ። እሺ አሁን በደንብ ስሙኝ። ገና ሩቅ ሳለ ገና ሩቅ ሳለ አባትየው ያየው። አንድ ቀን ይመጣል እያለ ከተንበሪ በር ላይ ይቆማል ሰውየው። ምክንያቱም ድንገት ነው፣ ድንገት አያየውም። ምክንያቱም ቤተ መንግሥት ውስጥ የሚኖረው ጌታ ነው ሰውየው። ሎሌዎች አሉት። ስለዚህ ቤቱ ነው። ልጁን አየ። ኢቭን ልጁን እንኳን ካየው ሰገነት ላይ ቆሞ ልጅ አይመጣም ብሎ እያየው ነው ሊሆን የሚችለው ምክንያቱም ከሩብ ሲመጣ አየውና ይልና ተናደደበት፣ አይልም መጽሐፍ። ምን አለልን? አንተ የአባቱን ውርስ የቀማ ሰውዬ አባቱ በሕይወት እያለ የአባቱን ንብረት በቁሙ የዘረፈ ሰውዬ ታላቅ ወንድሙ እያለ ውርስ የጠየቀ ልጅ። ይሄን ብቻ አይደለም ከጋለሞቶች ጋር የወሰደውን ብር የጨረሰ ሰውዬ ይሄ ብቻ ስሙኝ፣ ይሄ ብቻ አይደለም። በዘለባው ያር መጽሐፍ ተወግሮ መገደል የሚገባው ሰውዬ አባቱ ከሩቅ ሲያየው አዘነለ። ሰምታችሁኛ? እሺ፣ ሰውዬው ልጁ ሲመጣ የሚሸተው እሪያ እሪያ ነው። አይሁዳዊ አይደለም፣ አህዛብ አይነካውም። አሁን በደንብ ስሙኝ። ልጁ ሲመጣ ወደ አባቱ አባቴ ሆይ በአንተ ፊትና በእግዚአብሔር ፊት በድያለሁ ብዬ እግሩ ስር እወድቃለሁ ብሎ ነው የመጣው አባቱ ግን ገና ሳይወድቅ ሰምታችሁኛል ወይ ገና ንስሐ ሳይገባ እስከ ቆሻሻው አቀፈና ሳሙ ሰምታችሁኛል ወይ አሁን እሚያወራው ስለጠፋ ልጅ አይደለም ስለ አንድ ጀግና አባት ነው የሚያወራው እሚያወራው ስለጠፋ ልጅ አይደለም በፍቅር ስለአበደ አባት ነው የሚያወራው ሰምታችሁኛል ወይ አሁን አባትየው በልጁ ፍቅር ያበደ ነው። ሰምታችሁኛል? አይገባውም ይሄ ሰው ስሙኝ። በነገራችሁ ለመጀመሪያ ጊዜ ሰንዴ ስኩል የጠፋው ልጅ የሰራሁት እኔ ነኝ ህፃን እያለን እና ግን ክፍሉ ስለጠፋው ልጅ አይደለም ክፍሉ ስለ አንድ ጀግና አባት ነው የሚያወራው። ስለ አንድ በፍቅር ስለ አበደ አባት ነው የሚያወራው። ኢየሱስ ስለ ልጁ ለማውራት ፈልጎ ሲሆን ስለ አባትየው ነው አሁን ስሙኝ፣ ልጁ ምን አስቦ ነው የመጣው? ልጁ አስቦ የመጣው በአባቴ ፊት በእግዚአብሔር ፊት ስለበደልኩ ሰምታችሁ ያሉት ሄጄ አባቴ ጋር፣ አባቴ በአንተ ፊት እና በሰው ፊት ስለበደልኩኝ እንደ ልጅህ ልባል አይገባኝም፣ ከሎሊዎች መካከል ግን አንዱ ሆኜ መኖር እፈልጋለሁ ነው ያለው። አባት ግን ሁል ጊዜ በሰገነቱ ልጅ አይመጣም እያለ ወክ እያደረገ ልጁን ሲጠብቅ የነበረ አባት ልጁ ሲመጣ ገና ሳይወድቅ ገና ይቅርታ ሳይለው ገና ሳይታጠብ አቀፈና ሳመው። አረ በደም አሜን። ለዛ ነው መጽሐፍ ሲናገር አስቀድማችሁ በበደላችሁ ነው የሚለው እኮ ጻድቃችሁ አይልም አንብባችሁ አይልም። አስቀድማችሁ ግን በፍጥረታችሁ የቁጣ ልጅ በነበራችሁ ጊዜ ነው የሚለው፣ ከፍቅሩ የተነሳ ሰምታችሁኛል። ልጁ ሲመጣ ንስሐ ሳይገባ ሳይገለባበት አባቴ ወይ ማሬ ብሎ ድሩስን ሳይወድቅ ይሄንን እሪያ እሪያ የሚል ልጅ ሰምታችሁኝ ያሉት የሚሸት ልጅ ያልታጠበ ልጅ አባትዬው ግን እያቀፈ ምን አደረገው? እስቲ በደንብ አድርጋችሁ ሳሙ ወል እንዲህ ማለት ነው። ኤው ለሃጩንና ንፍጡን የሚያድረከርክ ልጅ መሳም አምሮ ስሙታው ሳይል በፊት ነው ግን አቅፎ ሳመው። አባትዬ አሁን ስሙት። አባት አለ፣ ሰገነት ላይ ቆሞ ልጁን የሚጠብቅ። ወንበዴ ልጁን ሌባ ልጁን በዘዳግም መጽሐፍ በድንጋይ ተወግዶ የሚገባው ልጁን የሚጠብቅ አንድ አባት አለ። አንድ ደግሞ አባቴን በድያለ ብሎ የሚያስብ ልጅ አለ። ግን አባቱን ስለወደደ አይደለም ቤት የተመለሰው፣ ረሃብ ስለቆጋው ነው ብለናል። ነው መጽሐፉ እንደዛ ቢለው እጅግ ስለራበው ወደ ልቡ ተመለሰ እንጂ አባቱን ወዶ አይደለም። ብሩ ስላለቀበት ነው እንጂ ብሩ ባያልቅበት አባቱ ትዛይ። አባት ግን እንደበድለው እያወቀ የሚጠብቅ ነው። ልጅ ግን አባቴ ይጠብቀኛል ብሎ አይደለም የመጣው፣ ረሃብ ረሃብ ረሃብ በሰው ሀገር አስጠግቶ ምግብ የሚያበላው አጣ። በዛን ሰዓት አባቱ ትዛለ እየመጣ እሱ የሚያስበው በአባቱ ቤት እንደ ሎሌ መሆን። ስሙኝ በደንብ አባቱ ቤት እንደ ሎሌ መሆን የፈለገው ለምን መሰላችሁ? እስቲ ፉድ ነው በሉ። እንደ ሎሌ መሆን የፈለገው ለመብላት ነው። ክፍሉ ምንድን ነው የሚለው? አባቴ ቤት ሎሌዎቹ የሚተርፋቸው ናቸው። ምን ብለው ይላል? በልተው። አይ እሱ ሆዱ ጋር ነው አባቱ ግን ሆዱ ጋር አይደለም ስሙኛ አንዳንድ ጊዜ እኮ ፈውስ ብለን መተን ነው ጌታ ፍቅር ያሲያዘን አንዳንድ ብር ብለን መተን ነው ፍቅር ያሲያዘን ጌታ ሰምታችሁኛል ልጁን ሳይሆን እጁ ብሏል አንድ አገልግሎት ልጁን ሳይሆን የእግዚአብሔርን እጅ ፈልገን መተን ነው ልጁ ያገኘን አሁን የሰውዬ ይህንን እያሰበ ሲመጣ አባት ግን አሁን ሎሌ መሆን የሚፈልግ ልጅ እግዚአብሔር ማን ይሄ ይሄ አባትየው ግን ለልጁ ምን አድርጉለት፣ ይላል ሎሌዎቹን ጠራና ከናንተ መካከል እንደ አንድ አድርጋችሁ ቁጠሩት አላለ። ስሙት የሚለው አሁን ከማን የተሻለ በደንብ ዝም የበደለ ሰው በደንብ ነው የሚደረግለት። ይሄ የክርስትና ሲስተሙ፣ ሰምታችሁኛል። አሁን በፍጥረታችን የቁጣ ልጆች ነበርን ነው የሚለው መጽሐፍ። አሁን አዲስ ፍጥረት ስንደረግ ተጠራንና የመልአክ ልብስ አይደለም የለበስነው ራሱን ክራይስትን ነው የለበስነው። ለዛ ነው የተሻለውን ልብስ ምን በሉ ምርጥ ስለሆነ፣ መልካም ስለሆነ ወንበዴ ነው። በዘዳግም መጽሐፍ ተወግሮ መገደል አለበት። ታላቅ እያለ ውርስ የጠየቀ ሌባ ነው፣ ግን ሲመለስ ግን አባቱ ፊቱን አላዞረበትም። አራውና ይሄ ሰውዬ የሚፈልገው እንደናንተ ለመሆን ነው። እኔ ግን የሚፈልገው የተሻለውን እንድታለብሱት በደንብ አሜን። ስለኛ ነው እኮ የሚያወራው። እኛ እኮ ከይሁዳ ቤተሰብ ከአይሁዳውያን ቤተሰብ ርቀን የነበርን እሪያ መካከል የነበርንን እሪያ ስንጠብቅ የነበርንን አይሁድ እሪያ ነክቶ የማያውቅ ሰው ነው ውስጥ ያለው ሰውዬ በስራ የሚያምን ነው። በኋላ እንመጣበታለን። ይሄኛው ከአህዛብ እኛንን ወንበዴዎች ነበርን። ከክርስቶስ ኢየሱስ ርቀን የነበርን እርያ መካከል የነበርን ተስፋ ያልነበረን፣ ግን አንዳንድ ጊዜ ዛፍ ስናገኝ ዛፍ የምናመልክ አንዳንድ ጊዜ ወንዝ ስናገኝ ወንዝ የምናመልክ፣ በጣም ፀሐይ ሲያቃጥለን ፀሐይ የምናመልክ ነበርን። አንድ ቀን ግን ይሄ ሁሉ በአስጠላን ሰዓት ስንመለስ፣ አዲሱን ልብስ አልብሷቸው። ቤት ያሉት ሰዎች ቢቃወሙ አልብሷቸው። አሜን። አሁን ይሄ ሰውዬ ሎሎ መሆን ሲፈልግ አ ልጅ ብቻ አይደለም የተሻለውን የምትለብስ ልጅ ነህ አለ። ይሄ ይሄ አባቱን ይምታ አም ዘ ፋዘር ይባላል። ይሄ አባት ልጁን እስከ መስጠት ድረስ የወደደን እግዚአብሔር አብ ነው። አሜን ነው። አሜን እሺ፣ ቀጥሉና አሁን በአይሁድ ስርዓት ወይም ደግሞ በዛን ጊዜ አህዛብም ቢሆኑ ለምሳሌ፣ ዮሴፍን ታስታውሳላችሁ። ልክ የነገሰ ቀን ምሕረት የተደረገለት ሰውየው ከሁን ወንበዴ ሰውዬ ለንግስና ይሾማል። እንደ ወንበዴ ሰውዬ ቀለበት ይገባዋል፣ እንዴ ሰምታችሁኛል ወይ አንተ እኮ ከቤተሰብ ሁሉ ምርጥ ልጅ ነህ እያለው ነው ምክንያቱም ካሉት ንጉሶች በጠቅላላ ምርጥ ነህ ለማለት ነው ከሱ በታች እንዲሆን ቀለበት ያደረገለት ለዮሴፍ ይህን ሰውዬ ጠራውና ልብስ ብቻ አይደለም ሌላ የሚያስፈልገዋል አለ ቀለበት ለምን ሲባል በስርዓት ስለኖረ አይደለም ወንብዶ ስለመጣ ሰምታችሁኛል ወይ ካለ ጽድቅን የሚቆጥር እግዚአብሔር ብቻ ነው።